ሰላም ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች እየቀረብ ያለው ከዜናዎቹ ጋር ተስፋ ያጠገብ ነኝ። አብራችሁን ቆዩ። በህገ ወጥ መንገድ ሰዎችን የሚያግቱና መንገድ የሚዘጉ አካላትን በመታገል ማህበረሰቡ ለጋራ ሰላም በትኩረት እንዲሰራ የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ ጠየቁ። ዘላቂ ሰላምን በማረጋገጥ የልማት ስራዎችን አጠናክሮ ማስቀጠል እንደሚገባ በምዕራብ ጎንደር ዞን መተማ ወረዳ በተካሄደ የሰላም ውይይት ተገልጿል። የኤልያስ ጋሻውን ዘገባ ደረጀ ደርበው ያቀርበዋል። በምዕራብ ጎንደር ዞን መተማ ወረዳ ከተለያዩ ቀበሌዎች ከተወጣጡ የህብረተሰብ ክፍሎች ጋር የሰላም ውይይት ተካሂዷል። ውይይቱ ከጎንደር መተማና ከመተማ ቋራ ያለው የመንገድ እንቅስቃሴን ሰላማዊ በማድረግ የህብረተሰቡን የዕለት ተዕለት እንቅስቃሴ ማስቀጠል ላይ ያተኮረ ነው። በወረዳው ያለውን ሰላም ለማረጋገጥ የእያንዳንዱ ቀበሌ ማህበረሰብ ቀጠናውን ተደራጅቶ መጠበቅ እንደሚገባው የውይይቱ ተሳታፊዎች ተናግረዋል። ሰላሙን እንዴት እናስቀጥለው? ወደ እኛ ስንመጣስ ከአዘዞ እስከ መተማና እስከ ደለጎ ያለው መንገድ እንደኔ መስሎ የሚታየኝ ቀበሌ ቀበሌዎቹ ድርሻቸውን መውሰድ ነው። እንደ ሽንፋ ሽንፋ ድርሻውን ይውሰድ፣ እንደ ጉባኤ ጉባኤ ድርሻውን ይውሰድ። ይጠብቅ አገሩን ህዝቡ ይህንን ዋና መንገድ ከዚህም ከገንደዋ እስከ ቋራ ያለው ምን ገር ህዝቡ ባለቤት ይሁን ባለቤት ሊሆን መቻል አለበት መከላከያ ብቻውን ሊያጸደው አይችልም የህዝብንና የመንግስትን የሰላም ጥሪ ተቀብለው ወደ ቀያቸው የሚመጡ አካላትን መንግስት የማቋቋሚያ ድጎማ እንዲያደርግላቸው ተሳታፊዎች ጠይቀዋል እነዚህን ልጆች አሁን እንግባ ወደ መንግስት እየተጠጋን ነው ከህዝባችን ጎንነን ካሉ መንግስት ድርሻውን ቦታ ካለ ቦታ ይስጣቸው ይረፉ በህዝባቸው ጎን ከመንግስት ጋር አብረው እንዲኖሩ ስራ ቢሰራ ወደ እሱ የሚጠጉትን ኃይሎች ስምሪት በመስጠት የጋራ የሆነ የሚፈልጉትን ሀሳብ በመውሰድ የማስተዳደር፣ የማቋቋም የኃይል መሬት የሚፈልግ ከሆነ መሬት እንዲሰጠው ማድረግ ነው። የኃይል ማረት የሚፈልግ ከሆነ እንዲያርስ ማድረግ ነው። በህገ ወጥ መንገድ ሰዎችን የሚያግቱና መንገድ የሚዘጉ አካላትን በመታገል ማህበረሰቡ ለጋራ ሰላም በትኩረት መስራት እንደሚጠበቅበት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ አሳስበዋል። ተደናግሮ የሄደ ህዝብ አብሮ የጨፈረ አብሮ የዘረፈ አብሮ የገደለ ዛሬ ተጸጽቶ በርካታ ህዝብ ተመልሷል። ከ200 ሺህ በላይ ህዝብ አወያይተናል። አሁንም እናወያያለን። ከመደናገር ወጦ ህብረተሰቡ አካባቢውን እንዲጠብቅ ሰፈሩን እንዲጠብቅ እናደርጋለን። በአካባቢው የተፈጠረውን የሰላም ችግር በዘላቂነት ለመፍታት መንግስት እየሰራ መሆኑን የተናገሩት ዋና አስተዳዳሪው ህብረተሰቡን በማሳተፍ የተጀመረውን የህግ የበላይነት የማረጋገጥ ስራ ተጠናክሮ ይቀጥላል ብለዋል። ክንዳችን አልዛልም፣ ለጠላት አንንበረከክም። ይህን ማወቅ አለባት። ህዝቡ በጎናችን ሊቆም ይገባል። በርካታ ከሁለት መቶ ሰባ በላይ ተሃድሶ ስልጠና ወስደው የመጀመሪያ ዙር መቋቋሚያ ተሰጠው ወደ ማህበረሰቡ ተቀላቅለዋል። የታጠቁ አካላት ወደ ሰላም እንዲመጡ የመንግስት ፍላጎት መሆኑን የአማራ ክልል ስራ አመራር አካዳሚ የህዝብ ግንኙነት ዳይሬክተር አቶ ጋሻው ገብሬ አስረድተዋል። በስርዓት መሳሪያዎቻቸውን ያስረክባል፣ ስልጠና ይሰጣቸዋል። ስልጠና ተሰጧቸው፣ መሬት ነው የሚያስፈልግ ከሆነ መሬት ይሰጣል። ሰራዊት ሁኜ ቀጥላለሁ የሚል ከሆነ መብቱ ነው። የመንግስት ሰራተኛ የነበረ ካለ ወደ ስራው ይመለሳል እንደ ማንኛውም ሰው። አርሶ አደር የነበረ ደግሞ ወደ አርሶ አደርነቱ ነው የሚመለስ። ማህበረሰቡ ልዩነትን ሳይሆን ሀገራዊ አንድነትን በማጠናከር ሰላምን ዘላቂ ለማድረግ እንዲተባበርም ጥሪ አቅርበዋል። በተያዘው በጀት ዓመት 232 ኢንተርፕራይዞችን የደረጃ ሽግግር ማድረጉን የጎንደር ከተማ አስተዳደር ሥራና ሥልጠና መምሪያ አስታወቀም። በእንስሳት እርባታ ልማት ዘርፍ ተጠቃሚ መሆናቸውን ተከትሎ የደረጃ ሽግግር ማድረጋቸውን አልሚዎቹ ተናግረዋል። ያየፈንቴ በዝርዝር ተመልክቶታል። ይርጋ ቸኩልና ወርቁ ጥጋቡ በጎንደር ከተማ በእንስሳት እርባታ ልማት በግልና በማህበር ተደራጅተው እየሰሩ ይገኛሉ። በዘርፉ የእንስሳት ተዋጽኦን ለማህበረሰቡ በማቅረብ ተጠቃሚ መሆናቸውንና ከመንግስት የቦታ አቅርቦት በማግኘታቸው በስራ ዕድል ፈጠራ የደረጃ ሽግግር ማድረጋቸውን ነግረውናል። የቦታ ችግር ነበር። የቦታ ችግር ተፈትቶልኛል፣ ተሰጥቻለሁ። አሁን ከጥቃቅን ወደ ኢንቨስትመንት ሽግግር ተሰርቶልኛል። የተሰጠኝ ሁለት ሺህ ካሬ ሜትር ነው። የዘመናዊ ግንባታ ገንብቻለሁ ወደ አምስት አራት መቶ አምሳ ካሬ ቦታ ላይ የሸዱ ሰርቻለሁ። የመጋዘንና የጥጆች ቤት ለመስራት ደግሞ እሱን እቅድ ይዣለሁ። የማህበራችን ስም ወርቁና ትግስት ጓደኞቻቸው ነው። ወተት እርባታና ማድለብን ነው የምሰራ። በመጀመሪያ በግላችን ስሰራ ነበር። ከዛም በማህበር ተደራጅተን ቦታ ጠይቀን ቦታ ተሰጥቶን በቦታ ላይ እየሰራን እንገኛለን። ስጋ ቤትም በጎን ከፍተናል። ማድለብ እየሰራን ወተትም ምርት ደህና ነው የምናገኘው፣ ጥቅም አለው ማለት። ከአነስተኛ ጥቃቅን ወደ ከፍተኛ ሽግግርም ተደርጎልናል። አሁን በዘርፉ ከራሳቸው አልፎ ለሌሎች የስራ እድል መፍጠራቸውን ያነሱት አልሚዎቹ ለስራቸው ውጤታማነት የግብዓት አቅርቦት እንዲሟላላቸው ጠይቀዋል። ዘጠኝ ቋሚ ሰራተኞች አሉ፣ ወተት ሚሸጡ አሉ፣ ከዚህ ጽዳት ሰራተኞች አሉ። ለግምት እንትሚል ዋሉ በቃ ነው። ወደ ኢንቨስትመንት ስመጣኒ ወደ የመኖ ማቀነባሪያ ለመስራት ፍላጎት ዋል ይሁዋ ችግር ነው ያለብና እስከ ሰላሳ ሰራተኛ አለን። የመኖ ማቀነባሪያ ምንም ለመስራት አስበናል። ምን ነው እዚህ ጋር ማዘጋጀት በሰፊው ድልቦችን በጎን መስራት እንፈልጋለን። ሰራተኞችም እንጨማመራል። እቅዳችን ይሄ ነው። በ2017 በጀት ዓመት ለ524 ኢንተርፕራይዞች የደረጃ ሽግግር ለማድረግ ታቅዶ ለ232 ኢንተርፕራይዞች የደረጃ ሽግግር ማድረግ እንደተቻለ የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ተወካይ ኃላፊ አካል የጸጋይ ገልጸዋል። በዚህ ዓመት በጥቅል 524 ኢንተርፕራይዝ ከደረጃ ደረጃ እንዲሸጋገሩ በቅድ አስቀምጠን 232 ኢንተርፕራይዞች የደረጃ የመሸጋገር ስራ ተሰርቷል። የብድር ድጋፍ እንሰጣለን፣ የቴክኖሎጂ ድጋፍ እንሰጣለን፣ የማሽን አቅርቦት ማለት ነው የመስሪያ ቦታ ድጋፍ እንሰጣለን። በጥቅል ኢንተርፕራይዙ ያስፈልገዋል ብለን ስናምን እየሰጠን እየደገፍን እያሸጋገርን እንሄዳለን ማለት ነው። በተሰማሩበት የስራ ዘርፍ የስራ እድል በመፍጠር ሌሎችን ተጠቃሚ እያደረጉ ለሚገኙ ኢንተርፕራይዞች የግብዓት አቅርቦት ለማሟላት እየተሰራ መሆኑን ተናግረዋል። በቂ የብድር አክሰስ አለን። በአሁኑ ሰዓት ብዙ ፕሮጀክቶችም ስላሉ የፈለጉትን አይነት ብድር ተጠቅሞ መለወጥ ይችላሉ። መኖ ለማምረት የፈለገ ኢንተርፕራይዝ እውቀቱ ካለው ማሹንኛ ለማቅረብ ዝግጁ ነን። ክፍያው ከፍለን የተሻለ ውሃ ለማስገባት በእንቅስቃሴ ላይ ነው ያለነው አሁን በቀጣይ አሁን በዚህ በወተት ላም እርባታ የሚሰሩ ሸዶች አሉና ትላልቅ ሸዶች አሉ። በዛ ላይ ተጠቃሚ እናደርጋቸዋለን። ሙያዊ ድጋፍን ይበልጥ በማጠናከር ውጤታማ ስራ ፈጣሪዎችን ለመፍጠር እንደሚሰራም ተጠቁሟል። የማህበረሰብ አቀፍ የጤና መድህን አባል በመሆናቸው በዝቅተኛ ወጪ የሕክምና አገልግሎት እያገኙ መሆኑን በማዕከላዊ ጎንደር ዞን የአምባ ጊዮርጊስ ከተማ ነዋሪዎች ተናገሩም። በአምባ ጊዮርጊስ ከተማ 3700 የማህበረሰብ ክፍሎች የጤና መድህን አባል በመሆን ተጠቃሚው መሆናቸውን የከተማ አስተዳደሩ አስታውቋል። አገኘሁ አባው ዝርዝር አለው። አቶ ኑርሌ በላይ የአምባ ጊዮርጊስ ከተማ ነዋሪ ሲሆኑ አጎቱን የገጠመው የልብ ጥበት ህመም ቤተሰብ ለጭንቀት ዳርጎ የህክምና ወጪው አሳሳቢ እንደነበር ያነሳሉ። ይሁን እንጂ የጤና መድን አባል በመሆናቸውና በማሳደሳቸው ከሰማኒያ ሺ ብር በላይ ወጪው በጤና መድን ተሸፍኖ ህክምና ማግኘቱን ያነሳሉ። አዲስ አበባ ድረስ ያሳከምኩበት አጎት ያለ አጎት ማለት ነው። የልብ ጥበት ነው በጣም ከፍተኛ ወጭ የምንጠይቅ አሁን በያን በግል ወጭ ቢሆን ማለት ነው ጭራሽ አይሞከርም ያወጣነው ወጭ አይሞከርም ራሱ ምግብ እንኳን አይሸፍንልህ ማለት ይለው ቀርቶ እንደ ወደ ሰማንያ ሺህ ብር የሆነ የጤና መድን አባል መሆኑና በወቅቱ ማደስ ባልታሰበ ጊዜ ለሚገጥመን ችግር የህክምና ወጪ ሳያሳስበን ጤናችን ለመጠበቅ ያስችላል የሚሉት አቶ ኑርልኝ ችግር ባይገጥመንም ሌሎች ሰዎች አገልግሎቱን እንዲያገኙ ያግዛል ይላሉ። ይህ ቢታደስ ነው። ይህን ነገር የተወጣሁት እኔ ባለታከም ሌሎች ይታከሙበታል። እንደ የገጠማቸው ያን እድር ያገኙበታል ብዬ ለማስበው በ በእርግጠኛ ጤና መድን የህብረተሰብን ጤና በጋራ የመጠበቅ ስርዓት በመሆኑ ህብረተሰቡ ጥቅሙን ተረድቶ እያሳደሰ መሆኑን ምልከታቸውን እያጋሩን አቶ ኑሩልኝ በጤና ተቋማት የጤና መድን አባል ሆነው መድኃኒት ውጭ ግዙ እየተባለ የሚፈጠረው መጉላላት ቢስተካከል ሲሉ አሳስበዋል። የአምባ ጊዮርጊስ ከተማ አስተዳደር ከንቲባ ውብ ዓለም ተመስገን ማህበረሰቡን በማወያየት የተጀመረው የጤና መድን ተግባር ቀድመው እቅዳቸውን ማሳካት እንደቻሉ ያነሳሉ። የሚገቡት የጤና መድን አባላትን ለብቻ በማግኘት መካከለኛ፣ ከፍተኛ የሚገቡትንም ጭምር ለይተን ስልጠናም መድረክ ፈጥረን የተሻለ ተግባቦት ይዘን ነው የገባ ነው። ቅዳችን ሦስት ሺህ ሰባት መቶ ነው የነበረው አዲስና እድሳት አሁን ላይ ሁሉንም እቅዳችን አቺብ ማድረግ ይሻልንበት ሁኔታ ነው ያለው። በሁለት ሳምንት ነው የጨረስነው። ከተማ አስተዳደሩ ለመክፈል አቅም ለሌላቸው ወገኖች 540 ሺህ ብር ገቢ ማድረጉን የጠቀሱት ከንቲባው መክፈል የሚችሉ የከተማው ነዋሪዎች ደግሞ ተባባሪ እንደነበሩ አንስተዋል። የድሃ ፕሮግራም ሞትን የሚቀንስ ነው። እንደኛ እንደ ከተማ አስተዳደር ህብረተሰቡ በጣም ነው የተቀበለው። የጤና መድን ተጠቃሚዎችን በተገቢው መንገድ አገልግሎት ለመስጠትና መድኃኒት በጤና ተቋማት የሚያገኙበትን ሁኔታ ለማመቻቸት እየሰሩ መሆናቸውን ከንቲባው ጠቅሰዋል። የጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል በተለያየ ምክንያት የአካል ጉዳት ለደረሰባቸው ግለሰቦች የሰው ሰራሽ እግርና እጅ አምርቶ እያቀረበ መሆኑን አስታወቀም። በዩኒቨርሲቲው ከአጋር ድርጅቶች በተገኘ ድጋፍ የተገነባው የሰው ሰራሽ እጅና እግር መገጣጠሚያ ማዕከል ላደረገላቸው ድጋፍ ተጠቃሚዎች ምስጋና አቅርበዋል። ደስታ ካሳ በዝርዝር ተመልክቶታል። በሰው ልጅ የሕይወት ውጣ ውረድ ውስጥ በተለያየ መንገድ ለአካል ጉዳት የሚዳርጉ አደጋዎች ያጋጥማሉ። ወጣቱ ወርቁ ጸጋይና በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ያገኘናቸው ሌሎች ወጣቶች ደግሞ በሕይወት መንገድ ሂደት ውስጥ ድንገት የአካል ጉዳት እንደደረሰባቸው ነግረውናል። ገጠመኝ፣ ተባራሪ ነገር ገጠመኝ። ጉዳቱ የዛኔ ያልም አልነበረም። የባህል ወጌሻ ነው እንደዚህ እኔ አድነዋለሁ በማለት ጥንት በስብሶ ቀጠቀሞች ሆኖ አሁን ግን በቃ ጎንደር ዩኒቨርሲቲ ሆስፒታል መጥቼ አሰራው አሁን ኖርማል ነው። በቃ እንደ ማንኛውም ሰው እንደ ማንኛውም ማህበረሰብ ማለት ይችላል። እንግዲህ እና በወደኩ በአራት ዓመት ምናምን አበጠብኝ ወደ ስምንት ዓመት ነው ምናምን ቆይቷል። ዘንድሮ ግንቦት ስድስት ቀን ተቆረጥኩት። ባለታሪኮቹ በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሰው ሰራሽ እግርና እጅ ተከላ መኖሩን ሰምተው አገልግሎቱን አግኝተዋል። በደረሰባቸው አካል ጉዳት ከሰዎች ጋር ማህበራዊ ህይወት ለመቀጠል ይቸገሩ የነበሩት ወጣቶቹ እየተሰጠ ባለ የሆስፒታሉ የህክምና አገልግሎት ወደ መደበኛ ህይወታቸው እንደሚመለሱ ያምናሉ። የጎንደር በጣም ትልቅ ምስጋና ነው ያለ እንግዲህ ያለ በነጻ ያል ነገር መስራት ማለት ያው ህይወት መስራት ነው። እንግዲህ እኔ እስካሁን ተሸማቅቄ የነበርኩትን እዚህ በኋላ እንደማንኛውም ሰው ከማንኛውም ሰው ጋር መገናኘት እችላለሁ። ብዙ ሰው ካለበት

በጣም አርኪና ማራኪ ነው ለኔ። በዩኒቨርሲቲው የተገነባው ጃይፖርሊምፕ ፕሮጀክት ወይም ደግሞ የሰው ሰራሽ ችግርና እጅ መገጣጠሚያና ማምረቻ ማዕከሉ ከተለያዩ አጋር ድርጅቶች በተገኘ 140 ሺህ ዶላር ድጋፍ መገንባቱን የማዕከሉ አስተባባሪ አቶ ሞገስ ባዬ ነግረውናል። ማዕከሉ ከተከፈተበት ጊዜ ጀምሮ በተለያየ ምክንያት ጉዳት ለደረሰባቸው 54 ሰዎች የነፃ ሕክምና አገልግሎት መስጠቱንም ገልጸዋል። ለ500 የሚሆን ታካሚ በነጻ ለመስጠት ነው የዚህ ያሰብ ነው። አጠቃላይ 54 የሚሆን ታካሚ አገልግሎት ስልጠና ስራ ከጀመርንበት ከጥቅምት ጀምሮ ማለት ነው። የጎንደር ዩኒቨርሲቲ የአጠቃላይ ስፔሻላጅ ሆስፒታል ለማህበረሰቡ ብቁ የህክምና አገልግሎት በመስጠት በኩል ሰፊ ስራዎችን እየሰራ እንደሚገኝ የአጠቃላይ ስፔሻላጅ ሆስፒታሉ ክሊኒካል ዳይሬክተር ዶክተር መኳንንት መለሰ ገልጸዋል። ክልላችን ውስጥ ካሉትም የተሻለው ነው ይሄ ይሄ ተቋም እኛ በሰራ ነው አሰስመንት መሰረት ከውጭ የሚመተው ሰዎች ባዩት መሰረት ኛው በጣም የተሻለ አገልግሎት የሚሰጥበት ቦታ ነው ሶ ባህር ዳርም ድረስ ለመሄድ እውነት ለመናገር ገንዘብ መክፈል አለባቸው እነዛ ሰዎች እና ከዛ አንጻር እዚሁ ህዝቡ እንደ ማህበረሰብ ማህበረሰቡ ከተማ ውስጥ ሆኖ ጎንደር ድረስ በቤተሰብ መጥቶ አገልግሎቱን አግኝቶ የሚሄድበት መንገድ ነው የምናመቻቸው። አሁን ላይ ያለው የሰው ሰራሽ እግርና እጅ መገጣጠሚያና ማምረቻ ማዕከል ከ500 እስከ 1000 የሚደርሱ ሰዎችን ለማከም የሚያስችል ቁሳቁሶች መኖራቸውን የገለጹት ክሊኒካል ዳይሬክተሩ ማዕከሉን በቁሳቁስና በባለሙያ ለማጠናከር እንሰራለን ብለዋል። ተደራሽ እንዲሆን ማድረግ የሚለው ላይ እየሰራንበት ያለበት ሁኔታ ነው ያለው። ከዛም ባለፈ ብቁ የሆኑ ባለሙያዎችን ማፍራት አሁን ያለው በቂ ነው ለጊዜው፣ ግን ለወደፊት አገልግሎቱ እየሰፋ ሲሄድ ደግሞ ራሽ ለማድረግ ቁጥሩን መጨመር፣ ስፔሻላይዝ ያደርጉ ወይ ደግሞ ለየት ያለ ትምህርት የተማሩ ባለሙያዎች አሉን እነሱን ቁጥራቸውን መጨመርም ያስፈልጋል ብለን እየሰራንበት ያለበት ሁኔታ ነው ያለው። በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የሰው ሰራሽ እግርና እጅ ተከል አገልግሎት እየሰጠ የሚገኘው ማዕከል ለማስፋት በሚደረገው ጥረት በሀገር ውስጥ የሚገኙና ከሀገር ውጭ ያሉ ኢትዮጵያውያን እገዛ እንዲያደርጉ ጥሪ ቀርበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።